የአርማ ጌዲዮን ጦርነት የሚካሄድባት አዳም የተፈጠረባት የአዳም አጽም ያረፈባት ወደኛም አካባቢ መምጣቱ በጣም አስፈርቶኛል። በጣም በጣም ነው ደዛ በደላችን እንደሆነ አላወቅንም። በሴቶች ላይ የሚፈጸሙ ጥቃት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁ ሆን ሚዲያ ቤተሰቦች እንደምን አላችሁ፣ እንደምስቆያችሁ ኔ ያለው እግዚአብሔር ይመስገን። ባላችሁበት በሰላም ክርስቶስ ይብዛላችሁ። የትዳችሁ ውድ ቤተሰቦቻችን በድጋሚ የበሰበር መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው ሀገራዊና በቅድስት ቤተክርስቲያናችን ጉዳዮች ተመልሼ መጥቻለሁ። እንግዲህ በደቡብ ኢትዮጵያና በሰሜኑ ክፍል ደሴ ላይ የተሰ እየተሰማ ያለው መረጃ በጣም የሚያሳዝን ነው። እንደሚታወቀው እኛ ኢትዮጵያውያን ካዘኑት ጋር ማዘን ባህላችን ነው። ዜጎች በሰላም እንዲኖሩ የሁላችን ፍላጎት ነውና በዛሬ ዕለት እየወጡ ያሉ መረጃዎች እውነት እላቸዋለሁ በጣም እጅግ የሚያሳዝኑ መረጃዎች ነው እየሰማን ያለ ነው። በእውነት ሀገራችን ኢትዮጵያ ታማለች ለማለት ተገድጅ ያለው በአራቱ ማዕዘን በሰላም የመንቀሳቀስ እድላችን እየቀነሰ ይገኛል እና ብቻ ከቻልን እንደ አንድ ኦርቶዶክሳዊን የምላችው ኦርቶዶክሳውያን በጸሎት እንትጋ። ለሀገራችንም ቢሆን እንጸልይ። ሀገር ስትኖር ነው ና ሃይማኖት የሚለው ና እያየን እየሰማን ያለው ነገር ከቀን ወደ ቀን በጣም ለጆሮአችን የሚከብድ ነገሮችን ነው እየሰማን ያለን ብቻ እግዚአብሔር ሰላሙን ይችላልን ምን ይባላል እንግዲህ። እርስ በርሳችን ለመዋደድ እንሞክር ኢትዮጵያውያን፣ ይህ መረጃ የምታየው ባካቸው፣ እርስ በርሳችን ለመዋደድ እንሞክር። እጅግን ወጥቶል መግባት ሰላም ለሰው ልጆች አስፈላጊ ስለሆነ መረጃዎችን አብሬ የሚሰማ ይሆናል። በተጨማሪ ሁላቸው እንደምታውቁት ጎንደር ሄደው የነበሩ የተዋደ ልጆች አርቲስቶች በሰላም ወደ የቤታቸው እየተመለሱ ይገኛሉ። የሄዱበትንም አላማ በቤታችን እረታቸው ወደ 63 ሚሊየን ብር መሰብሰባቸውን ተነግሯል። በእውነት የሰጣችሁ አብዝተው ይስጣችሁ እግዚአብሔር በ በወጣ ይተካ ብያለው። እኔ እንደ አንድ ኦርቶዶክሳዊ ይህን ብያለው። ለሥዕልሽ እንሰግዳለን ቤትሽንም እንሰራለን የሚለው ቻሌንጅ እንግዲህ በተዋሕዶ ልጆች ተሳክቷል ማለት ይቻላል። በጣም ደስ የሚል መረጃ ነው። በቅድሚያ ግን በደሴ ምንድን ነው የተፈጠረው የሚለውን አይተን እንመለስ። ኦርቶዶክሳውያን በደንብ እስኪ በዚህ ፖስት ላይ ከላይም ከታችም የምታዩዋት በጣም ወጣት እህታችን ናት። ስሟ ሊዛ ትባላለች። ሊዛ በደሴ የዩኒቨርሲቲ ትምህርቷን የምትከታተል ስትሆን ከአምስት ቀን በፊት መስከረም 27 ነው የተባለው እንግዲህ ስልኳን ለማሰራት በወጣችበት ተሰውራለች። ከዛም ስትፈለግ እጅግ አሰቃቂ በሆነ ሁኔታ ተደፍራ ተገላን የተገኘችው እንግዲህ በደላችንም እንደሆነ አላወቅንም። በሴቶች ላይ የሚፈጸሙ ጥቃት እጅግ በጣም አሰቃቂነቱ ቁጥሩ በጣም በዝቷል። በጣም አስፈሪ ነው። ለሁላችንም እጅግ በጣም የሚያስጨንቅ ነጋችን ምን ሊሆን ነው የሚያሰኝ ነው እና ሁላችንም እስኪ በምንችለው ይህንን ፖስት ኮፒ ሊንክ እያደረግን ፍትህ ለሊዛ ብለን ቢያንስ ፍትህ እንድታገኝ ደሟ ደመከል ሆኖ እንዳቀር የምንችለውን እናደርግ። እጅግ በጣም የሚያሳዝን ሁኔታ ውስጥ ነን። የሚመለከታቸው የመንግስት አካላት ጉዳዩን ትኩረት ሰጥተው እች ልጅ ፍትህ እንድታገኝ ያድርግልን። አመሰግናለሁ። ወደኛም አካባቢ መምጣቱ በጣም አስፈርቶኛል። ቢኮዝ በጣም በጣም ብዙ ችግር አለብን ገና እህት አላችሁ። በእናታችሁ ቪዲዮ እንዳታሳልፉት። እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች። ተወልዳ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር ትገኘው ደሴ ነበረ ከአምስት ቀን በፊት ማለትም ሐሙስ ስልኳን ለማሰራት ወደ ፒያሳ ሄዳ ነበረ። እናም ለመጨረሻ ስልክ ያወራችው ከጓደኛዋ ጋር አሰርታ እየተመለሰች እንደሆነና ቧንቧ እንደደረሰች ነግራት ነበረ። ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛ ስላልቻለች በተደረገው ፍለጋ ከምሽቱ ሶስት ሰዓት ከአስር አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላ ነው የተገኘችውና ይችላችሁን በጣም ገና ትንሽዬ ልጅ ነች። ምንም በጣም ልጅ ነች። በጣም እና ፕሊዝ ይህ ቪዲዮ እሷን እንኳን ማትረፍ ባንችል ለቤተሰቦቿ መጽናናት እንዲሆናቸው እና ፕሊዝ ይሄ ቪዲዮ ለደሴ ነዋሪዎች ና ደሴ ላይ ህግ እናስከብራለን ለሚሉ ለህግ አባላት በሙሉ ይሄ ቪዲዮ እንዲደርሳቸው ፍትህ እንዲሰጡልን ለእህታችን ይህን ወንጀል የፈጸሙትን ጨካኝ ሰዎችን ይዘው ለህግ እንዲያቀርቡልን። ፕሊዝ ይህ ቪዲዮ በደንብ ቫይራል እንዲወጣ እርዱን ጋይስ። እንደሰማችሁት ነው፣ መረጃው በጣም እጅግ የሚያሳዝን መረጃ ነው። ይህ ሁሉ ነገር እየተፈጸመ ያለው ዛሬ በእኔና በእናንተ ዘመን በደሴ ላይ ነው። ይህ ሁሉ ነገር የሆነ ያለው በጣም እጅግ የሚያሳዝን ነገር ነው። ወትላችኋለኝ ዜጎች በሰላም ወጥተው መንቀሳቀሳቸው የጠበበ ነው ያልኳቸው ለዚህ ነው። ይህች እህታችን እንግዲህ ምንም በማታውቀው ነገር በሰላም ወታ ገባለው ብላ ያሰበች ሴት እንደዚህ አድርገው አስቀርተዋታል። በጣም እጅግ የሚያሳዝን ነገር ነው። እውነት ላቸዋለኝ ነፍሳን በአጸደ ገነት ያኖርልን። በተለይ በእንደዚህ ያለ ጉዳይ ሴቶች ሴቶቻችን በጣም እጅግ እየተጎዱ ነው ያሉት። እስከ መቼ ነው ይህን ነገር የሚቀጥለው? ሁላችሁም እንደምታውቁት ከዚህ ቀደም ህፃኑ ሄቨን ተደፈረች ተብሎ መላው ሶሻል ሚዲያ ሁሉ ስለ ሷ እየተነጋገረ ነበረ። ነገር ግን ህዝቡን የሚያስደስት ፍትህ አላገኘንም። እንደውም ይህን ነገር አድርጓል የተባለው አንድ ሲቀነስለት እየሰማን ያለ ነው እና፣ አሁን ደግሞ ይህ ነገር እንደ ቀልድ እያየን ያለ ነው። እህቶ ወንድሞቻችን በሚሞቱበት ሰዓት አንድ ቀን ሁለት ቀን ቪዲዮ እንሰራለን፣ በማግስቱ ይረሳል፣ ነገም ይደገማል፣ እንደዚህ እያለ ይቀጥላል። ከመቼ ነው በእንደዚህ ያለ ጉዳይ ሴቶች እህቶቻችን ፍትህ እያጡ የሚኖሩት፣ ስ ፍትህ እየተነፈጉ የሚኖሩት? በጣም እጅግ የሚያሳዝን ነገር ነው። አሁንም አንድ መልእክት ማስተላለፍ የምወደው በዛ አካባቢ የሚትኖሩ የደሴ ወጣቶች፣ እንደዚህ ያለውን ነገር በአደባባይ ወጣችሁ ማውገዝ አለባቸው ብዬ አስባለሁ። አሁን አንድ ቪዲዮ አሳያችኋለሁ። ሁላችሁም እንደምታውቁት ሰሞኑን በደቡብ አካባቢ አንዳንድ ህዝባዊ ያበጽ ነበረ ነገር ግን አንድ ወንድም ይሞታል ከነሱ ከሰፈር ልጅ የሆነ ነገር ግን ወጥተው የሀዲያ ህዝብ ምን አይነት ስራ እየሰሩ እንዳሉ ተመልከቱት በቃ ማድረግ ያለባቸውን እያደረጉ ያሉት በቃ ማንም ሰው በነጻነት የመኖር መብት አለው ዜጎች በእነዚህ ያለ ጉዳይ ደግሞ ህይወታቸው ሲያልፉ ወጥተው ድርጊቱ መቃወም አለባቸው ታሳያችሁ ቢደው አስክሬኑ ወደ ቆሴ እንዳሄድ አድርገው ይው የብልጽግና መንግስት ፖሊሶች እየገደሉን ነው ፖሊሶች እየገደሉን ነው እንግዲህ እየገደሉን ነው። አስክሬኑ ወደ ቆሴ እንዳይሄድ አድርገው ነው እንግዲህ እየገደሉን ያለው በቱክስ አስክሬኑ እንዳይሄድ የሚሉት ናቸው። እነዚህ የብልጽግና ፖሊሶች ናቸው እንግዲህ እዩት፣ እዩት! የብልጽግና ፖሊሶች ናቸው። ኤው የብልጽግና መንግስት እየገደለን ነው። እንግዲህ አስክሬኑን ወደ ቆቴን ዳናሳሊ ፋሪጎበቱኩስ እየገደለን ነው እንግዲህ ስሙት የኢትዮጵያ ህዝቦች።

ስጋ ያችሁት ነው እንግዲህ ማድረግ ያለባቸውን እያደረጉ ያሉት ብዬ አስባለሁ። እንደሚታወቀው ሰሞኑን በሀዲያ አካባቢ ላይ ደቡብ ክልል ውስጥ እንደዚህ ያለ ህዝባዊ አመጽ ነበረ። መነሻውም እንደሆነ አልታወቀም። ነገር ግን በዚህ አጋጣሚ አንድ ወንድማቸው ሂቶ ያልፋል። ስለዚህ አስክሬኑን ነው ስዳልን አሉ። አስክሬኑን አትወስዱም ሲሏቸው ወጥተው ድምጻቸውን እያሰሙ ይገኛሉ። አዎ፣ ያደረጉት ነገር ትክክል ነው ብዬ አስባለሁ። ማንም ሰው በሀገሩ ላይ በነጻነት የመኖር መብት አለው። ምንም ግጭቶች ቢኖሩ ሰላም እንዲመጣ እንደዚህ ያለ ድምጾችን ማስተጋባት ይኖርባቸዋል ብዬ አስባለሁ። እያሉት ያለው ነገር ትክክል ነው። የህዝብ አደጋ ላይ ነው። መንግስት ህዝባችን ጠብቅልን እያሉ ነው ያሉት። አዎ ትክክል ናቸው። ስለዚህ በደሴ አካባቢ ያላችሁ ውድ ኢትዮጵያውያን፣ የቤታችንን አሰቃቂ ግፍ፣ የቤታችንን ሞት በአደባባይ ወጥታችሁ ልታወግዙት ይገባል ብዬ አስባለሁ የህግ አካላትም እህታችን ፍትህ እንድታገኝ በአስቸኳይ ሊሰራ ይገባ ብዬ አስባለሁ። እስከ መቼ ነው ሴቶች እህቶቻችን በእንደዚህ ያለ ጉዳይ እየተሳቀቁ ጥቃቱ የሚደርስባቸው? ለአንዴና ለመጨረሻ ጊዜ ይህን ነገር መቃወም አለባቸው ብዬ አስባለሁ። ከዚህ ቪዲዮም የምትመሩበት የሚኖር ነገር አለ ብዬ አስባለሁና የተፈጠረውን ድርጊት ማውገዝ አለብን ብዬ አስባለሁ። ብቻ በአሁኑ ሰዓት በሀገራችን በኢትዮጵያ ላይ እያየን ያለነው ነገር ከቀን ወደ ቀን በተለይ የሴቶች ጥቃት እየተስፋፋ ነው ያለው፣ ፍትህም እየተነፈጉ ነው ያሉት። ፍትህ ሲሰፍን አይተናናቅም፣ ድምፅ ነው ይባላል። ሌላኛው መረጃችን ስንሄድ ደግሞ ሰሞኑን እጅግ መነጋገሪያ የሆነ አንድ ጥናት ወጥቷል። በተለይ እንግዲህ ኦርቶዶክስ ቤተክርስቲያን ቀድማ ስትነገረ የነበረ ታሪክ ነው። ዛሬ በፈረንጆች ሲነገረን ግን በጣም እጅግ መነጋገሪያ በስፋት እየተዘገበ ይገኛሉ። እና ለእኛ ለኦርቶዶክሳያን ተውትና፣ ነገር ግን እንደው መረጃው ምን ያክል ታማኝነት አለው የሚለውን ሳይንስ አረጋግጦት ብዙዎችን አስገርሟል። ምንድን ነው የሚለውን አስደምጣችሁን አንመለት የአርማ ጌዲዮን ጦርነት የሚካሄድባት አዳም የተፈጠረባት የአዳም አጽም ያረፈባት ይህን መር ከመጡ የተደገፋት በግማሽ ሜዳዋ ላይ ጣናን ያስተኘች በውስጡ አባቶችን የሰወረች የገዳማት መናገሻ የንጹዋን መቀደሻ ባሕር ዳር፣ ዛሬ ባሕር ዳር ላስተዋውቃችሁ። ልጅ እያለን ጆሯችን ለአቅመ መስማት ሲደርስ የሰማነው ኖሬ አንድ ነጭ ዛሬ ሲቀባጥር ደረሰበት ብለው የአገር ውስጥም የአገር ውጭ ሚዲያዎች ይቀባበሉታል። በጣና በር ነው የገነት በር ይላሉ። እኛ ምሽቱን ጮራ ስጠልቅ አይተን ጠዋት ፀሐይ ብቅ ስትላይተን አንድ ውብ ከባድ የሆነ ነገር እንዳለ በጣና ሰማይ ስር እናያለን። ማታ የቀለጠ ወርቅ የሚመስል የተደፋበት የጮራ ሽኝት አለ። ጠዋት ደግሞ ሰንሻይን፣ ፀሐይዋ ስትወጣ ልክ እንደ ዳይመንድ እያበረች ነው የምትወጣ። እኛ ነገሩን ባንደረስበትም አባቶች እያዩ ክርስቶስን በማመስገን ክርስቶስ መውጫና መግቢያ በር ላይ አድርገህ ስላስተማርከን ይላሉ። እኛ ዛሬ አርፍዶ ቢገባንም ከልጅነታችን እንዳንጠፋ የአባቶች ትምህርት አግዞናል። ስምንት ዓመት ዘጠኝ ዓመት ተራራ ወርደው ቁልቁለት እንትን ብለው ከተማሩ በኋላ በኩራዝ ያለ መብራት ጀርመንና አሜሪካ በስኮላርሽፕ እያለች እየለቀመችና እያደነች እንደነቅጠው እጅጉ አይነቱን ወስዳ በኬሚካል በአገር በቀል እጽዋት መድኃኒት ራሳችን እንዳንችል መጽሐፉን አንብበ ሚስጥሩን እንዳንደርስበት ከስንክሳሩ እስከ ተርጓሚው ድረስ የቻሉትን በገንዘብ ያልቻሉትን በስኮላር እያሉ መጽሐፉንም አንባቢውንም ወስደው ዛሬ በዓለም አንደኛ ጀርመን ሆናለች። በቴክኖሎጂ አሜሪካ ሆናለች። እነዛ በራሳቸው የደነዘዙ የመቶ አምሳ ዓመት ዕድሜ ያላቸው ነጮችና ፓራሳይቶች ሳይሆኑ ከእኛ ሀገር በሄደ ሳንክሳር መጽሐፍና ረቂቅ በሆኑ አባቶች ተርጓሚዎች ነው። ሆነም ቀረም ዛሬ ኢትዮጵያ ራሷ ልችል እግዚአብሔር ሊረዳት ወጣቱ በህብረት ሊቆም ቀኑ የደረሰ ይመስልኛል። ዛሬ ማስተዋል ከቻልን እነ መምህር እነ ዶክተር ሮዳስ እነ ዮሐንስ ሽፈረው እና በገብረ ኪዳን እየበቀሉላት ነው። ጀሮ መስማት ለቻለ ልቡ ማስተዋል ለቻለ ዛሬም ኢየሱስ ክርስቶስ የራሱን የሆኑ ተዋጊዎችና አስተማሪዎች ፈጥሯል። እኔ ደካመው ገብረ ኢየሱስ በደካማው አንደበቴ በኮልታፎ ማንነት እንደዚህ እላችኋለሁ፣ ተስፋ እንዳትቆርጡ። እመኑኝ ዛሬ ጊዜ ነጮች የሚያወሩት አባቶች ለመቶና ለሁለት መቶ ዓመት ሲደክሙ የነበሩት ነው። የራሳችን ናቂ ሷር ናቂ ሁነን አንድ የአባ ገዳ ወጣት እግሩ ሲሰበር አንድ ሌትር ይዘን አንጠይቅም፣ ዘይት አንድ የጎጃም እንደዋርከ የሚከብድ አባት እግሩ ሲሰበር አንድ በግ ፍየል ይዘን አንጠይቅም። በእርዳታ ሰበብ የቦኖ አውጣለሁ መጻፍ እገዛለሁ እዚህ ጋ የሆነ ነገር እመራመራለሁ ድልድይ እሰራለሁ ብሎ በላሜራ ሀምሳ ሺህ ብር ማይሞላ በጅቶ የአምስት መቶና የአምስት ሺህ ዓመት ታሪክ ያላትን ኢትዮጵያ ብትንትኗን አውጦ መረጃ ሊቀባበል የመጣ ከጥንት ጀምሮ እስከ ዛሬ አፍሪካውያን ዩናይተድ አረብ ኤምሬት ምናምን የሚባሉ በልማት በድጋፍ ከቻይና እስከ አሜሪካ ከአረብ እስከ ጥቁር ተሽጠው የመጡ ኢትዮጵያ ሊሰልሉ የመጡ ዛሬም ድረስ ባንዶች አሉ። የምንዋጋ እኛ እንጉልፋቶ ትውልዶች ባንዶች ሳንሆን እግዚአብሔር የመረጣቸው ሰራዊቶችና እግዚአብሔር የመረጣቸው ወታደሮች እየታገሉት ስለሆነ ዛሬም ድረስ አልጠፋንም። ወደ ውሃና ሃሳቤ ስመለስ ጣና ውሃ አይደለም። ደጋግሜ ነግራችኋለሁ። ጣና ውሃ አይደለም ስላችሁ ታዲያ ኮብልስቶን ነው እንዳትሉ አባይ በጣና ላይ እንዴት ቀለደበት፣ ለአንድ ቀን ነው ብሎ ዘላለም ተኛበት ይላል። የእግዚአብሔር ትንሹ የቃል ማረጋገጫ ምሳሌ ነው። እግዚአብሔር ሰማይና ምድር ከሚያልፍ የእኔ ቃል ከሚያልፍ ሰማይና ምድር ይለፍ ብሏል። ውሃ ውሃን ይዞት መሄድ ከብዶት አይደለም፣ ጎርፍ ጎርፍን ይዞት ይሄዳል። አባይ ያን በሚያክል ስፒድ መጦ ሲሄድ ከጣና አንድ ጠብታዋ ይዞ መሄደው፣ በጣና ውስጥ ያሉ ገዳማት በቅዱሳን እጆች የተቆረቆሩ የንጉሳን አፅም ማረፊያ፣ ነገም የዓለም የአርማ ጌዲዮን መዋጊያ ተስፋ የሌለው ሰይጣንና ዲያብሎስ ከጥልቁ ከተጣለበት ቅዱስ ሚካኤል ካሰረው ከሳሰን ሰለት ከሳር ባህል ወጥቶ ለአንድና ለመጨረሻ ጊዜ ተስፋ ሳይኖረው ተስፋውን ይዞ የኔ የሆኑትን ለመውሰድና ያንተ የሆኑትን ለማስጣል ብሎ የአርማ ጌዲዮን ጦርነት ከክርስቶስ ጋር ሲዋጋ ክርስቶስ ከመላእክታን ጋ ከቅዱሳን ጋ መጦ ድባቅ የሚመታበት የውብ ከተማ ባህር ዳር ይባላል። ቃል ለሰማይ ቃል ለምድር አባቶች አስተምረውን እግዚአብሔር እንደ ዳዊት ልባችን መርቶን የሰማነውና የተማርነው ነገር አለ። እግዚአብሔር ሲያከብርህ አምስት መቶ ቅጠል ብትጎርስ፣ አምስት መቶ ድንጋይ ብትራስ አንድ ራይ ያሳየን እግዚአብሔር ዛሬም ያለ ችችንያ ፒያሳ ደካማ ከተባሉ ሴተኛ አዳሪዎች፣ ወንበዴዎችና በእስር ቤት ጋር ከሚገኙት እንደነ ጳውሎስ አይነት አሳዳጆች በእስር ቤት ታራሚዎች በራይም በመልእክትም ያስተላልፋል። እኔ ወንድማችሁ ገብረ ኢየሱስ እነግራችኋለሁ። ተስፋ የሌላችሁ ቢመስላችሁ ትውልዱ ተስፋ ቢያስቆርጣችሁ የክርስቶስን ልደት ተኝቶ የነጮችን ልደት ቢያከብር የራሱ መውሊድና አራፋ ተኝቶ ሆኖ የሮፍናን ኮንሰርትና ያስተራወቀ ገብቶ ቢያንቋልጥና ቢያሽቋልጥ እንዳትታበዩ። የእግዚአብሔር የመጨረሻው ዘመን ደርሷልና ራሳችሁን በንሳ ብቅታችሁና አጥረታችሁ መጪውን ጊዜ ከክርስቶስ ጋር የዘላለም ሙሽራ ለመሆን ተዘጋጁ። ወንድማችሁ ገብረ ኢየሱስ ነኝ። እመለሳለሁ፣ እመላለሳለሁ። ትምህርቱን ከወደዳችሁት ለሌላ ሰው እንዲደርስ ኮፒ ሊንክ፣ ሸር፣ ዱይት አድርጉት። እመጣለሁ። መልካም ቀን ተመኝ ክንዳለሜ እህትዬ፣ እኔ ጠጋ በይኝ ልንገርሽ። ና ጠጋ በለኝ ወንድም አለ ክርስትና ወይም ኦርቶዶክሳዊነት ክርስትና ስል በስመ ክርስትና የተቀመጡ ስላሉ፣ ይል ኦርቶዶክሳዊነት። ይህ ነው የኛ መለያችን፣ ኦርቶዶክሳዊነት ልኬትነት ነው። የኦርቶዶክሳዊ እውቀታችን ወይም በወንጌል ላይ ያለ እውቀት እግዚአብሔርን እንድናገኝ ይረዳናል እንጂ ከእርሱ ጋር እንድንኖር ምንም ጥቅም ፋይዳ የለውም። በነገራችን ላይ በእውቀት ብዛት ከእግዚአብሔር ጋር መኖር የሚቻል ቢሆን ኑሮ ከሳጥናኤል በላይ እውቀት ያለው አልነበረም። እውቀቱ ግን ጣለው። ገብቶ አለባበል የስሜት እውቀት ይባላል። እዚህ የምናውቀውን ወንጌል እዚህ ቲክቶክ ላይ የምታስተምሩን መምህራኖቻችን ምናምን የምታውቁትን የእውቀታችሁን የስጋ ስሜት መለኪያችሁ ካደረጋችሁት ለእኛ እናንተ ማሰናካዮቻችን ናችሁ። አሁን የሚታያለው ይሄ ነው። እንቶኔ ምን አለ እንቶኔ ምን አለ ማለት ነው። ይህ ነገር አይጠቅመንም። ይህን ቤታችሁ ቁጭ ብላችሁ እራሳችሁ ተከራከሩ አደባባይ ላይ አመታችሁ ግን እንደዚህ አታደርጉ ነው ጥያቄው። ያየሁት ነገር ይህ ነው። እኔም ለምሳሌ ስም መጥራት አልፈልግም። እውቀታችን እግዚአብሔርን እንድናገኘው ይረዳናል እንጂ ከእርሱ ጋር እንድንኖር አይጠቅመንም ነው ጥያቄው። ክርስትና መገለጥ ነው። ክርስትና እውቀቱ መገለጡ ነው። የምታውቀውን ወንጌል እውቀትህን ተገልጠ ስትታየው አንተ የወንጌሉ ፍሬ ትሆናለህ። የምትዳሰስ የምትጨበጥ ትሆናለህ ማለት ነው ዝም ብለህ በእውቀት ብዛት ከሆነ ከሳጥናኤል በላይ እውቀት ያለው አልነበረም። ነው ምን ያለት እና ኦርቶዶክሳን ክርስቲያኖች እዚህ ጋር የምታዩትን ውዝግብ ምናምን ምናለ የምናለ ምናምን ይሄ ማለት ነው። ምንም ህይወት አይሰጥም። መሰረታዊ ትምህርት ቁጭ ብላችሁ ተማሩ በቃ የቤተ ክርስቲያን። ከዛ በኋላ በስራ ተገለጡ። በስራ ስትገለጡ የተጻፈችው ወንጌልን በሙሉ ዝም ብሎ ስራችሁ ማለት ነው ያስተምራችኋል። ሌላ ሰው ከዛ በኋላ ራሱ መጥቶ ጥያቄ ሊጠይቃችሁም አይችልም። ምክንያቱም አንተ ራስህ ወንጌል ሆናል። ከዛ በላይ ደግሞ አሁን በዚህ ሰዓት እንዲህ ስትገለጥ ቤተሰብህ ሁሉ እንደዛ ይሆናል። አለቀ። ልጆች በቃ የምታገባት ሚስትህ ሁሉ እሷ ነው የምትሆነው፣ ወንጌል ነው የምትሆነው። አንተ ከሆንክ በስሜት የምትነዳ ከሆነ ክርስትና ስሜታዊነት አይደለም፣ በጭራሽ አይደለም። በተግባር ፕራክቲካሊ መገለጥ ነው ክርስትና። አስምሩበት። ካየሁት ነገር ተነስቼ ነው፣ እንደዛ ነው። እዚህ እውቀታችሁን ልትለካኩ ምናምን እንደዚህ የምትሉ ሰዎች አላቸው። ኤኒዌይስ ማለት ነው እና ፕሊስ ይህን ነገር ብታቆሙ ይሻላል። ወይ ቤታችሁን ዘግታችሁ ወንድማማቾች ናችሁ፣ ተነጋገሩ፣ አውሩ፣ ምናም ምናምን። አለዛ እንዲህ የምታወዛግቡን ከሆነ አትጠቅሙንም። ፕራክቲካሊ ለምሳሌ ፐርሰና፣ ይቅርታ አትጠቅሙንም፣ ማለት የሚጠቅመው ሰው ሊኖር ይችላል። ለእኔ አትጠቅሙኝ፣ ለምሳሌ እንደ ኦርቶዶክሳዊ ምክንያቱም አንድ ብልቶች ስለሆን ማለት ነው

በመጨረሻ እንደሰማችሁት ውድ ኦርቶዶክሳውያን በድጋሚ እንኳን ደሳላችሁ ማለት ወዳለው እንደዚህ የተዘመረ ያለው የደስታ ዝማሬ ነው። ሁላችሁም እንደምታውቁት መላው የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮችን ትኩረት ስቦ የነበረው የ ጎንደሩ ነገር ነው። እንደምታውቁት በጎንደር እንግዲህ አርቲስቶች ሁሉን ነቅለው ሄደው ቅዱስ ቤተክርስቲያን ለማሰራት ወደዛ ተጉዞ ነበር፣ ገንዘብ ለማሰባሰብ ወደዛ ተጉዞ ነበረ። እንደምታዩት እንግዲህ በደስታ ተሳክቶላቸው እመቤታችን ቅድስት ድንግል ማርያም ረታቸው ከኛ ከኦርቶዶክሳውያን ጋር በመተባበር ወደ 63 ሚሊየን ብር መሰብሰቡ ተገልጿል። እውነት እላችኋለሁ የሰጣችሁ በወጣው ይተካ እግዚአብሔር አትረፍርፎ ይስጥልኝ ማለት እወዳለሁ በጣም ደስ